እንቀጥል ወመንዳ የተጣራ ሰው ኢላ ዶላለቲ ወደ ጥመት የተጣራ ሰው፣ በዘመናችን ወደ ጥመት የሚጣሩ ሰዎች አሉ የሉ። ሞልተው ለዛሬ እስኪ በሸሪአ ስም የሚጣሩ ወደ ጥመት ብዙ ናቸው። ብዙ ጊዜ መልስ ሰጠንባቸዋል። ባለንበት ዘመን ግን ኮንቴንት ክሪኤተር፣ ቲክቶከር፣ ዩቲውበር እየተባሉ አላህም ያመፁ ሰዎች አሉ የሉ አሉ በጣም ያስደንቀው ነገር አንድ የዲን ሰው ማስታወቂያ ልስራ ቢል ማንም አይፈልገውም። ለምን ተከታይ የለውም ስለሚባል አብዛኛው ሰው ጥመትን ስለሚከተል ምን አይነት ሰዎችን ፎሎ ስለሚያደርግ ጅል የሚባሉት ሁለት ሚሊዮን ፎሎወር አላቸው ይባላሉ። እነማን አላህ የሚያነጹት ሰዎች ከዛስ? እነሱ ማስታወቂያ ሰሩልን ይሏቸዋል እነሱም ደግሞ ማስታወቂያ ቢዝነስ ለማግኘት ሲሉ አላህ የሚጠላውም ነገር ቢሆን ይዞ ይመጣል። ከዚህ ውስጥ አንድ ምሳሌ ልንገራችሁ። ደጋግሜ መክሬዋለሁ። ይሄን ድምፅ ቅጂ ፋይልም እለቅለታለሁ። ድጋሜ ሰይዶ ማርሻል አርት የሚባል ልጅ ታውቃላችሁ። ቲክቶክ የምትከታተሉ ልጆች አይታችሁታል። ኢስላም የጠላውን ሁሉ በመስራት የሚታወቅ ሴት ልጅ ይዞ ይመጣል። በጠረባ ይመታታል አጂ ምናምን የለ፣ በጠረብ አይመታል። ይሄ በቪዲዮ ይቀረጻል፣ ይለቀቃል፣ ሁለት ሚሊዮን ታየልህ ይባላል። የሙስሊም ወንድሞቻችሁን ክብር አትንኩ ተብሏል አልተባለ? ሱማሊያዊ ወንድም አለ፣ ዩኤፍሲ የሚባል ቴኳንዶ ሙያ ያለው ይሄ ቺክሌግ ይለዋል። ይሄ እዚህ ተቀምጦ ማለት ነው። ቺክሌግ ማለት ምን ማለት ነው? የዶሮ ግራ ያዝከው ይለዋል። አድርሱ፣ አድርሱልኝ ለዛ ለሱማሌ ለቺክሌግ ለሆነው የዶሮ እግር ላይ ያዘው ይለዋል። ታላቁ ነቢይም ብለው ሲያበቁ ሰለላሁ ዐለይሂ ወሰለም የወንድሞቻችሁን ክብር ንብረት፣ ገንዘብ አትንኩ ብለው ሲያበቁ በሚዲያ ወጥቶ ይሄንንም ወንጀሉን ለሚሊዮን ሰው ያሰራጫል። ራሱን ችለው ቪዲዮ ሰርቼበታለሁ። ዩ ዶን ኖ ሚ አት ኦል አትበል። እኔ የተማረም እኮ አይመስለኝም ልጁ። የሆነች ልቅምቃሚ እንግሊዝኛ ይዞ ነው። ሙስሊም የሆነ ሰው የሚታወቀው በምኑ ነው? ለሐውላ ወላ ቁወተ ኢላ ቢላህ ኃይልም ጥበብም የለኝም በማለት ነው። ይመጣና የሆነች ነገር በእርግጫ ይመታል። ከዛስ ይዶር ነው ይላል። እኔ ማንደወር አታቆኝም ይላል። ታው አልኩት አላህ ሲፈት ነው። በታይት ምን ሆኖ ወጣ? የሆን ነገር በእርግጫ መታለሁ ብሎ በታይት ወጣ። በታይት ከወጣ ማንም ሰው ብልቱ ይታይበታል አይታይበትም? የሰው መሳቂያ ሆነ። እቺን የምታክል ሽንት መሽኛ ይዘህ ነው ወይ አሉት። አሁን ተጨንቆ ሴት እያመጣ አንቺ ትንሽ ነው ሽንት መሽኛ? ትልቅ ነው ወይ ሽንት መሽኛ? ሙስሊም የሆነ ሰው ይሄን ያህል ራሱን ያዋርዳል? ሴት ይይዛል፣ ቪዲዮ ሊቀረጽ እኮ ነው። የሙስሊም ልጅ ተብሎ እኔ አላየሁም ምናምን ትለዋለች፣ ተናገሪ ምናምን ይላታል። እንደዚህ ይዞ እሷንም በጠረባል ማለት ነው እና ሽንት መሽኛት ትንሽ ነው ለምትሉኝ፣ አዎ ትንሽ ነው። ኢና ሌላ ወኢና ኢለይ ራጂዑ። እነዚህ ሰዎች ሞተው ምን እያስተላለፉ እንደሆነ አልገባቸውም። ያቺን ፋሲቃ አላህን አመፀኛ የሆነችዋ ሴት ሀያት የምትባለዋ ምን አደረገች? የክርስቲያን ነጠላ ለብሳ ደግሞ መጣች። አንቺን በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ የሚባል የኩፍር ሲስተም ይዛ መጣች። የቴዲ አፍሮን ዘፈን ቲክቶክ ላይ ምን ልትሰራ ስትሎት፣ ታዋቂ መሆን ሌላ ደግሞ ኢሳም የሚባል ልጅ አለ፣ አላህ ይመልሰውና ምን ያደርጋል? ተፈታ ብትመጣ አቀበላት አለ ይላል ሚዲያ ላይ። ኮኑ ነቢዩ ሰለላሁ ዐለይሂ ወሰለም ምን አለው? ባለ ትዳር የሆነችን ሴት ያስኮበለለ ሰው ከኛ አይደለም። የሆነችን ሴት ያስቀምጣል ቬሎ ለብሶ ከዛ ምን ያደርጋል? ግን ቆይ አሁን እኔን ስታገባ ከጓደኞች ጋር ማምሸት እንትም ማምሸት እንትም ማምሸት ታቆማለህ አይደል ስትለው፣ አንቺም ማግባት ለምን አላቆምም ምናም ብሎ ተነስቶ ይሄዳል፣ እና የእንግሊዝኛ ዘፈን ከጀርባ ያስገባል። አንቺ ግን ለምን አታገቢም ይላታል። ሙስሊሞች ናቸው እነዚህ። ሁሉ ልብ በል ወንበዴዎች፣ በኢስላም ስም የሚንቀሳቀሱ ለምን አታገቢ ምን? ሁሉም ያው ናቸው። ዝም ብለው እዚህ የማይረቡ ምናም ስትለው፣ እንዴት ግን ይሄን ሁሉ ቻልሽው ይላታል። አማርኛ መቼ መስጅድ ውስጥ አይተረጎምም። አረ ከዚህ ሁሉ ጋር ግንኙነት እንደፈጸመችና እንዴት ቻልሻቸው እነዚህ ይሄን ብልግና። ይኸው በዚያ እኛ መመዘኛችን ምንድን ነው? ለምሳሌ እኔ ድሮ ፒያሳ ነው ተወልጄ ያደግኩት። እናንተ ፋርሸቶች ምናምን በቃ ስታይል ማልገባችሁ ምናምን ብዬ መልስ አልሰጣቸው። በሀዲስ ነው መልስ የምንሰጠው፣ ለሰው በቁርአን ነው መልስ የምንሰጠው። እነዚህና መሰል አመፀኞች ከዛ አንድ ማወናበጃ አለቻቸው። ሌሎች ሃይማኖት ላይ ያሉ ሰዎች ነቢዩ መሐመድን ሲነኩ ሰለላሁ አለይሂ ወሰለም አዲሷን ስታይላቸውን ይዘው ብቅ ይላሉ። በሙሐመድ አንደራደረም። አረ እባክህ! መች ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ያዘዙህን ሰርታ ነው መጀመሪያ እሳቸው አልደራደር የምትለው መነገጃ ስለሆኑ እንጂ ማለት ነው። አስቡት፣ ወንድ ልጅ አላህ ወንድ አድርጎ ፈጥሮት አንዴ ሴትን በጠረባ አንዴ ሙስሊም ወንድሞቹን ይሳደብ ከዛስ አላህ ሲያዋረደው እኔ ማን እንደሆንኩ አታቁም ብሎ እንደዚህ የእጅ ጡንቻውን ፑሻፑ ምናምን ሲያሳይ በሽንት መሽኛ ትንሽነት ተዋረደ። አስለን ሰትሩት ነው እኮ የተባለ ነው ይሄ። አካል ሚሰራ የነበረው የት ላይ ነበር? አልጋ ላይ በሃላል አላህ ያስረዝመዋል። አ ስራውን ሲጨርስ ቦታው ይመለሳል በራሱ ጊዜ። ግን እኔ ማን እንደሆንኩ አታቆኝም ዚስ ኢሰይዶ ማርሻል አርት ሲል በታይት አላህ አወጣው። አላህ ያዋርደው። አሁን የሀገር መሳቂያ ሆነ። ወንድሞቹን ቺክን ሌግ፣ እናንተ የዶሮ እግር ያላችሁ ሲል፣ እሱን ደግሞ ሚጢጤ ያለ የጣት ያህል ብለው አሾፉበት። አላህ ከውርደት ይጠብቃል። አልጀዛኡን ምን ጂንሲል አመል። ይኸው ቀጥታ ከሀዲሱ ጋር እነ ሀያትን እነ ኢሳምን እነ ሰይዶ መሰሎቻቸው ከዚህ ሀዲስ ጋር እናገናኛቸው። ነቢዩ ምን አሉ? መንዳአ የተጣራ ሰው

የሚያሳዝነው ከዚህ በፊት ቲክቶክ ላይ አንድ ወጣት ሞተ። አላህ ይዘንለት፣ አላህ ወንጀሉን ይማርለት። መጥፎ መጥፎ ነገሮች ይሰራ ነበር፣ ዘፈን ይዘፍን ነበር። ልክ ሲሞት የሚያውቁት ልጆች ጠቅላላ ገብተው በአላህ ስም ይዘናችኋል አሉ። ሼር እንዳታደርጉ፣ ዱት እንዳታደርጉ፣ እስቲች እንዳታደርጉ አሉ። ቲክቶክ ላይ ያሉ ቃላቶች ናቸው። ምን ማለት ነው? ቀብሩ ውስጥ ወንጀሉ እንዳይበዛበት አሉ። ወንጀል ሲሰራ እንደነበረ ስላወቁ ዝም በሉትና አካውንቱን አሉ። እዛው ቲክቶክ እራሱ ከሆነ ጊዜ በኋላ ይዝገዋል። ኸይረኛ ስቢው ምን ነበር የሚባለው? ለቀብሩ እንዲሆነው እባካችሁ ሼር አድርጉለት። እንቃራ ስቲሱ ውስጥ ገብተን የተናገራቸው ነበር አይደል? የሚባለው አሁን እነ ሰይዶ ማርሻል አርት ቢሞቱ፣ ለማንም የማይቀረው ሞት እነ ሀያት ቢሞቱ እና ኢሳምና የመሳሰሉት ቢሞቱ ተፈታ ብትመጣ ምን ላታለሁ እቀበላታለሁ። ምን ማለት ነው? ወፊቱ ናይ ውጪ ከባልሽ እንደ ማለት ነው አይደለም። ድሮ የብልግና ጓደኛዋ ሊሆን ይችላል። መቼም የሃላሏ አደለም። የሃላሏ ቢሆን ኖሮ ያገባት ነበር። አለበስነ ስርዓት ባሏ ነበር የሚባለው። የድሮ ሚስቴ ሌላ ሰው ጋር ሄደች ነበር አለ የሚባለው በብልግና የሚያውቃትን ሴት አላህ ብሎላት የሀላል ባል አገባች። የሀላል ባል ስታገባ ምን አለ? ሚዲያ ላይ ወጥተው እንግዲህ በእነሱ ቤት ተምረናል ብለው ዲስከስ እያደረጉ ነው። እና እኔ በጣም ስለምትመቼ ይብላ ተፈታ ብትመጣ እንኳን አልምራት። አረዳክ? ሸይጧን አዑዙ ቢላሂ ሚነ ሸይጧን አረጂም። ባለትዳር ሴት ተቆላምጣ እንኳን አትጠራ። ለምን? ማባበል ነው ምን እንድታደርግ ከባሏ ቤት ዘላ እንድትወጣ የሌሎች ሰዎች ታሪክ ቢሆንም ሌሎች ሃይማኖት ውስጥ ያለች አንድ ሴት በጣም ቆንጆ ነበረች ይባላል ትዳር ውስጥ ሆነ ሰዎች ይለቅፏታል ያም ሲለቅፋት ያም ሲለቅፋት እውነት መስሏት ገና በሰላሳ ዓመቷ ባሏን ስታየው ሁሌ እዛ የሚለክፏት በየቀኑ የሚዋዋቡ ናቸው የሚቋቋኑ ናቸው ፍታይም ብለን ተፈታች አሉ ሙስሊም አይደለችም መሆንና ለመሆኗ ግን ጥቅምም ጉዳትም የለውም የሴት ባህሪዋ ለካፌዋ ስለሚያታልላት ወጣች። ራሷን ምትናገረው ከተፈታሁበት ቀን ጀምሮ ወንድ እንኳን ለቅፎኛ ያቅም አለች። አይደለም ወንድ ሊያገባኝ አለች። የልጆች አባት ፈጣሪ ጠብቀዋለች። መጎሳ ቆሌን አይቶ ቤት ገዝቶ ሰጠኝ አለች፣ ግን ሊመልሳት አልቻለም። ተመልከት፣ በራሷ ጊዜ ወጣች። በዛ ወጥታ ቀረች። እድሜ ልኳን ባል አልባ ሆናለች። በሰው ህይወት እኮ ነው እየተጫወቱ ያሉት። ሚዲያ ላይ ወጥቶ አሁን ይሄ ዱር እያስበው ይሰብ የሚባለው ከሴት ጋር ነው ደግሞ እንዳለ ጨዋታው። ወንድ ልጅ ሴት ልጅ ምድጃ ምድጃ ስር ትዞር ወጣም ስላለ ቤት ነው። ምድጃ ምድጃ ስር ሴት ሴት ቂት ስር የሚከተል ወንድ ነው። ወንድ እኮ ምን እንደሆነ እናውቃለን። ወንድ ልጅ ምራቁ ዋጥ ሳያደርግ ብሎ ከሴት ጋር ሳይተሻሽ እነዚህ ተቆጥረው ነው እንግዲህ የወንዶች ቁጥር ተብለ የምንጠራው አውዝ ቢላ ምን ሸይጣን ረጂም። እነዚህ ተመልከቱ። እኔ የሚገርመኝ ሚዲያ ይሄ ትልልቅ ሳተላይት ዲሽ የሚያስተላልፉ ቴሌቪዥኖች ላይ እናንተ በጣም ግን ሰው ሲያያችሁ ተጋብታችኋል ወይስ አልተገባችሁ? ለኮንቴንት ብቻ ነው ሚዲያ ላይ ቪዲዮ ለመስራት ብቻ ነው ወይስ እንዴት ነው ይባላል። ጭራሽ ቅርብ ቀን ደግሞ ኡምራ ሄዶ ነበረ። ምን አለ የሆነ ግድግዳ ነገር ላይ ግድግዳ የታችሁት ከሆነ መስመር መስመር ያወጣል አያወጣም ግድግዳ ማለት የነቢዩ ደም ስር ነው። ዝብላ ሸጡ አምሮች ጭራሽ የሴት ልክስክስነቱ ላይ በቃው፣ ግድግዳ ላይ ያለን መስመር የነቢዩ ደምስር ስር ምናምን ብሎ ደግሞ ይቀራጠራል። ይሄ ይሄ ሀዲት ለእነዚህ አይነት መጥፎን ነገር ኢስላም ኡማ ላይ እያስተላለፉ ላሉ ሰዎች ከተመከሩ መመከሪያ ነው። እምቢ ካሉ በዱኒያ እንደ ሰይዶ በታይት ተዋርደው ሐይራ ላይ ደግሞ ካልቶበቱ የሚጠብቃቸው ነሱ ያውቁ። ሰው የግል ወንጀሉ ይበቅለዋል፣ አይደለም ወንጀል በሚዲያ አውጥቶ ይውልኝ ስሙልኝ፣ ይሄን ተቀበሉ ሊባል ቀርቶ፣ አላህ ነጃ ይበላል። ኢንሻአላሁ ተዓላ ከሰላሳ ሰባተኛው ሐዲስ እናነሳለን።